የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አስክሬን ከመኖሪያ ቤታቸው ፒያሳ ወደሚገኘው ኑር መስጂድ ሽኝ ተደርጎለታል። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አስክሬን ላንቻ አካባቢ ከሚገኘው መኖሪያ ቤታቸው ለ40 ዓመታት በማስተማር ወዳገለገሉበት ኑር መስጂድ ነው ያቀናው። በኑር መስጂድ ሶላተልጀናዝ እየተደረገ ይገኛል። ከሰላዋት በኋላም በሚሊኒየም አዳራሽ ከፍተኛ መንግስት የሥራ ኃላፊዎች በተገኙበት ሽኝት ይደረጋል። ከቀኑ አስር ሰዓት ላይም ስራ ተቀብራቸው የሚፈጸም ይሆናል። ጀማል አህመድ ከኑር መስጂድ ተጨማሪ መረጃ ላይ ደርሰን በቀጥታ መስመራችን ላይ አግኝተ ነዋል። ጀማል፣ አንተ በምትገኝበት ከኑር መስጂድ በአሁኑ ሰዓት እየተከናወነ ያለው ስነ ስርአት ምንድን ነው? ከተሰገደ በኋላ ነው እሳቸው ላይ የምንሰግደው። አመሰግናለሁ ኃይለ ኢየሱስ። የቀድሞው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼክ ሐጂ ዑመር ኢድሪስ እንግዲህ በትናንትናው ለት ህልፈተ ህይወታቸው ተሰምቷል። እንግዲህ ህልፈተ ህይወታቸው ከተሰማ በኋላ የተለያዩ ተቋማት ከፍተኛ የስራ የመንግስት የስራ ኃላፊዎችም እንዲሁ የሀዘናቸውን እየገለጹ ቆይተዋል። ህልፈታቸው ከተሰማ በኋላ እንግዲህ ደግሞ የቀብረ አስፈጻሚ ኮሚቴ በማዋቀር ሥርዓተ ቀብራቸው እንዲፈጸም የማድረጉ ስራ እንዲሁ ተጀምሮ ነበረ። ዛሬ ከማለዳ ጀምሮ ደግሞ የእሳቸውን የጀናዛ ወይም ደግሞ የአስክሬን ሽኝት እየተከናወነ ነው የሚገኘው። ከጠዋቱ አራት ሰዓት ጀምሮ በመኖሪያ ቤታቸው እንደዚሁ የአስክሬን ሽኝት ሲደረግ ነበረ። እዛ ከፍተኛ የሆነ የሀዘን ድባብን እንዲሁ ስናስተውል ነበረ። ከየእምነቱ ተከታዮች ከእምነቱ ተከታዮች ባለፈ በጣም ከፍተኛ የሆነ ከእምነቱ ተከታዮች ውጪ የሆነ ሕዝብ በዛ የሀዘን ድባብ ላይ ተካፍሎ ሲመለከት ነበረ። እንግዲህ ከዛ ባለፈ ደግሞ የዛኛው የሽኝት ፕሮግራም ከተጠናቀቀ በኋላ እዚህ በፒያሳ የሚገኘው ማለትም ላለፉት አርባ አመታት ያህል ደረሶችን ያፈሩበት፣ ሃይማኖታዊ ስነ ስርዓቶችን ያስተማሩበት መስጅድ ፒያሳ ኑር መስጅድ ላይ ደግሞ ሃይማኖታዊ ሽኝት እየተደረገላቸው ይገኛል እስካሁን ሲደረግ የነበረው እንግዲህ ሰላዋት ወይም ደግሞ ዱዓ ለሳቸው ሲደረግ ነበረ። እዚህ ከፍተኛ የሆነ ቁጥር ያለው የሙስሊሙ ምእመናን በዚህ በመስጅድ ይገኛል። ከቅጥር ግቢው ውጭ ከፍተኛ የሆነ ሕዝብ እሳቸውን ለመሸኘት እየጠበቀ ነው የሚገኘው። እዚህ እንግዲህ የሰላዋት ፕሮግራሙ ቀጥሎ ነው የቆየው። በመቀጠል ደግሞ የእሳቸው ሰላተል ጀናዛ ወይም ደግሞ ሰላተል ጋይብ እንዲፈጸም ግድ ይሆናል ማለት ነው። የፈርዱ ሰላት ከተሰገደ በኋላ የእሳቸው ሰላተል ጋይብ ወይም ደግሞ እንድሰገድባቸው ወይም ሃይማኖታዊ ስርዓቱ በሚፈቅደው መሰረት እሱ ስነ ስርዓት እንዲፈጸም ከተደረገ በኋላ ደግሞ ሀገራዊ የሽኝት ፕሮግራም ስምንት ሰዓት ላይ በሚሊኒየም አዳራሽ የሚካሄድ ይሆናል። እዛ ደግሞ ከፍተኛ የሆኑ ከፍተኛ የመንግስት የስራ ኃላፊዎችም እንዲሁ ተገኝተው ሽኝቱ የሚካሄድ ይሆናል። ሐጂ እንግዲህ በቆዩባቸው በተለይም የጠቅላይ ምክር ቤቱ ፕሬዚዳንት ሆነው ባገለገሉባቸው ጊዜያቶች ከፍተኛ የሆነ ሙስሊሙ ማህበረሰብ የሚጠቅሙ ስራዎችን ሲያከናውኑ ነበር። ከነዚህ ስራዎች መካከል እስላማዊ ባንኮች ተቋቁመው ሙስሊሙ ማህበረሰብ መጠቀም እንዲችል ያደረጉት ስራ በልዩነት የሚጠቀስ ነው። ከዛ በፊት ደግሞ በተለይም የጠቅላይ ምክር ቤቱን በአዋጅ ተቋቁሞ ወደ ስራ እንዲገባና ሙስሊሙ ማህበረሰብ የተቋሙ ባለቤት እንዲሆን ከመንግስት ጋር በጣም ተቀራርቦ በመስራት ከፍተኛ የሆነ ድርሻቸውን ተወጥቷል። እሱ ተሰክቶላቸዋል። እስላማዊ ባንኮች አሁን ከሞላ ጎደል በጣት የሚቆጠሩ ቢሆኑም እንደዚሁ ስራ ላይ ይገኛሉ። ከዛ ባለፈ እንግዲህ ሐጂ እሳቸው ሀገራዊ መግባባት፣ አንድነት፣ ፍቅርን የሚሰብኩ ንግግሮችን በማድረግም ስራዎችን በመስራትም ነው የሚታወቁትና በዚህ ከሙስሊሙ ባለፈ ከፍተኛ የሆነ ቁጥር ያለው ኢትዮጵያዊ ማለት ይቻላል ከእምነቱ ተከታዮች ውጭ ፍቅር አንድነትን ሲሰብኩ ነበር። በዚህ ተወዳጅነትንም ማትረፋቸው ይታወቃል። አሁን ላይ የአዛን ስነ ስርዓት እየተከናወነ ነው የሚገኘው። ከፈርድ ሰላት በኋላ ሰላት አልጋኢብ ተሰግዶ ወደ ሚሊኒየም አዳራሽ የሚያመሩ ይሆናል። ከሚሊኒየም አዳራሽ በኋላ ደግሞ በእሳቸው ኑዛዜ ወይም ዋሲያ መሰረት የተዘጋጀ የቀብር ስነ ስርዓት አለ። እሳቸው አሁን ላይ መድረሳ አላቸው፣ ሃይማኖታዊ ስነ ስርዓትን የሚያስተምሩበት ማለት ነው። ጋርመንት አካባቢ የሚገኘው መድረሳቸው ላይ እዛ የቀብር ስነ ስርዓታቸው ቀን ኑዛዝ በማስቀመጣቸው በኑዛዛቸው መሰረት ከቀኑ 10 ሰዓት ሲሆን የቀብር ስነ ስርዓታቸው ግብአተ መሬታቸው የሚፈጸም ይሆናል። የዚህ ታላቅ የሃይማኖት አባት እንግዲህ ህልፈታቸው ከተሰማ በኋላ የቀብር ስነ ስርዓታቸውን ለማስካሄድ እንዲሁም የሽኝት ፕሮግራም ለማካሄድ በዚህ መልኩ የቀጠለ ሁኔታ ነው ያለው። በእኔ በኩል ያለው መረጃ ይህን ይመስላል። ከዚህ ያለው የሽኝት ፕሮግራም የሚቀጥል ይሆናል። ተመልካቾች እሱ እንድትከታተሉ ጋብዛለሁ። ጀማል ከኑር መስጂድ ላደረስከን የቀጥታ ዘገባ ከልብ ነው የምናመሰግነው።